ሰላም ቤተሰብ፣ አጭር መልእክት አለኝ። መልእክቱ ስለ እህታችን ሰሙራ ሳይሆን ስለ ሁላችንም ያው፣ አሁን ላይ እጅግ በጣም አስቸጋሪ ሁኔታዎች አሉ። ብዙዎቻችን ስለ ጤናችን ካልወደቅን በስተቀር ቼክ አናደርግም። የተለያዩ ድካም ስሜቶችን፣ እንደዚሁ ደግሞ አንዳንድ ልምዶች እየጎዱን ይገኛል። እንግዲህ አሁን ላይ ከሙቀቱ ጋር በተያያዘ የዱባይ ሙቀት አስቸጋሪ ሆነ። እንደዚህ አይነት ከፍተኛ ሙቀቶች ደግሞ ለብዙ ሕመሞችና አንዳንድ የማናቃቸው ሕመሞች ላሉበት ደግሞ በጣም አስቸጋሪ ይሆናል ማለት ነው። ከዚህ ጋር በተያያዘ እጅግ በጣም ብዙ እህቶች በተለይ በኮንትራት ቤት ምናምን የሚሰሩ እህቶች እጅግ በጣም ለእንደዚህ አይነት ጉዳት ተጋላጮች ናቸው። አንደኛ የጉዳታቸው ወይ ደግሞ ተጋላጭ የሚያደርጋቸው የናስካፌ በጣም ተጠቃሚዎች ናቸው። በባዶ ሆዳቸው ያን ቡና እየጠጡ ከፍተኛ ስራ ይሰራሉ እና አንዳንድ ሱ ሲሆኑባቸው ለመንቃትም የራስን እንግዲህ የምግብ ፍላጎት ለመቆለፍም በጣም ብዙ ልጆች በነስካፌ ተይዘው ነው የሚሰሩት እና ያሀ ደግሞ ለከፍተኛ የልብ ህመም እየዳረገ ነው። ከዛ በተያዘ ሌሎች ትንንሽ ህመሞችን ቢሆኑ የህክምና አገልግሎት ካለማግኘት አንጻር ወይ ደግሞ ወጪውን ከመፍራት አንፃር ብዙ እህቶቻችን እስኪወድቁ ድረስ ይጠብቃሉ። በትንሹ መታከም እየተቻለ ነገር ግን ያቺ ትንሽ ህመም አስከፊ ሁኔታ እስኪደርስ ይጠብቃሉ ማለት ነው። እና ያያ በጣም ራሳችን እንድትጎዱ ያደርጋል። እንግዲህ ብዙዎች ስለ ነገ ሲያስቡ ነው ዛሬ ከብዙ ነገር ራሳቸውን የሚቆጥቡት። ነገር ግን ለነገ ይሆን ዛሬ ራስን ማዘጋጀት ያስፈልጋል። ራሳችንን ደግሞ ብናዘጋጀት በገንዘብ እና በአንዳንድ ቁሶች ሳይሆን የጤና መጠበቅ ስንችል ነው። እንግዲህ ራሳችንን ዛሬ ካልጠበቅን የቱንም ገንዘብ ብናካብት ለነገ አንደርስም ማለት ነው። እንግዲህ ከሀገራችን ሰርተን ተለውጠን ወደ ሀገራችን ተመልሰን አዲስ ህይወትን እንመሰርታለን ብለን ነገር ግን ስደት ከወጣን በኋላ ብዙዎቻችን ገንዘብ ለመቆጠብ ወይም ደግሞ እንግዲህ በቸልተኝነት ሊሆን ይችላል። የጤናችንን በትክክል ካልጠበቅ እንደ ብዙዎቹ እህቶቻችን እንግዲህ አስቸጋሪ ነው ማለት ነው። እንግዲህ እዚህ መሞት አለ ወይ ደግሞ አገር ቤትም ገብቶ ያህ ለመኖር ያዘጋጃችሁት ገንዘብ ለሕክምና ያልፋል እና በጣም በጣም ብዙ እህቶች ከወደቁ በኋላ ይታከማሉ። ምንም አይነት ህመም አይኖርባቸውም። ነገር ግን ውስጣቸው አልቋል፣ ወይ ደግሞ ውስጣቸው በጣም ደክሟል። ይሄ ደግሞ በቂ እረፍት ካለማግኘት፣ በቂ ምግብ ካለመመገብ እና ደግሞ ብዙዎቹ ደግሞ እንዳልኳችሁ ከቡና ከነስካፌ ማለት ነው። ብዙዎቹ ነስካፌ ኢንዶሚ፣ እና ነስካፌ ነው የብዙ የአረብ ሀገር እህቶች ምግብ እና ያህ ደግሞ በቂ አይደለም ማለት ነው። ሁለተኛው ደግሞ ብዙ ወንድሞቻችን አሁን ከኢትዮጵያ እየመጡ ይገኛል። እንግዲህ ለአገሩ የአየር ንብረት አዲስ እንደመሆናችሁ በሙቀቱ ወቅት እንደ መምጣታችሁ እና የስራችሁ ባህሪ ደግሞ በጣም አስቸጋሪ በመሆኑ ምክንያቱም አብዛኛው ሰው ኮንስትራክሽን፣ እና ደግሞ ከባባድ ስራዎች ነው እየሰሩ ያሉት እና ያህ ደግሞ እንኳን በከባድ ሙቀት አይደለም ኖርማል ሞሉ ውስጥ ምናምን ላለ ሰው እንኳን አስቸጋሪ ነው። ገባ ሶ በቂ ውሃ በመጠጣት አንዳንዴ ከአቅም በላይ ከሆነ በቂ እረፍት መጠየቅ መቻል አለባችሁ፣ ማለት ነው። ምክንያቱም አተርፍ ባያ ጉዳይ እንዳትሆኑ ማለት ነው። ሰሙራ በጣም የምንወዳት እህታችን ነች። እንግዲህ ከቤሩት ጀምሮ እስከ ዱባይ ድረስ በበጎ አድራጎት የምትሳተፍ በጣም ተጫዋች የኳስ ሜዳ ልጅ ነበረች፣ ለእኔ የካር ሊፍት ደንበኛ የነበረች ያው እግዚአብሔር አልፈቀደው እንግዲህ በመዘናጋትም ቀኗ ስለሆነ አሁን ላይ አልፋ እንግዲህ አስክሬኗን ወደ ሀገር ቤት የሚሸኝበት ሁኔታ ነው ያለው። ነገር ግን ብዙ ጊዜ እንደዚህ አይነት ነገር ሲከሰት ብዙ እህቶቻችንን አስባለሁ። ብዙ እህቶቻችን ለእንደዚህ አይነት ነገር ተጋላጭ ናቸው። ወደ ሀገር የሄዱ አሞኛል ብለው የተረፉት ጥቂቶች ናቸው። እዚህም ቢሆን ያመኛል ይሰማኛል የሚሉ ብዙ እህቶች አብዛኛው ነገር ካለፈ በኋላ ነው የሚደርሱት እና እባካችሁ እህቶች የራሳችሁን ጤና አጠብቁ ከራሳችሁ የሚበልጥ ነገር የለም ቤት ብትሰሩ አትኖሩበትም ገንዘብ ብታከማቸው አትበሉትም ምክንያቱም እናንተ ዛሬ ጤነኛ ካልሆናችሁ ሁሉም ነገር አላፊ ነው ራሳችሁን ከጠበቃችሁ ግን አገር ቤት ተመልሶ የበፊቱን የደህንነት ህይወትን መኖር ይቻላል ለዚህ ያው ዋናው መልእክቴ ራሳችሁን እንድትጠብቁ ነው በተለይ እህቶች የነስካፌ አጠቃቀማችሁ ጥንቃቄ አድርጉ። እንደዚሁም ደግሞ ህመም ሲሰማችሁ እስክትወድቁ ድረስ አጠብቁ። በቀላሉ ሕክምና አገኙ። በቂ እረፍት አድርጉ። ከዛ ውጭ ያለው ቀናቸው እስከሆነ ድረስ ሁላችን ያጆችንን እንግዲህ እህታችንን ነፍሲማ እናንተም አደራ ራሳችን ጠብቁ።